እየሰራሁ ነው። በጣም እኮ ምድ ነች እንደትለቅኝ አላውቅም። በቃ እኔ በሰዓቱ ምንም አላሰብኩም። እኔ መቼ እንደምትበስል አላውቅም። ኪራም በቃ አታስብ፣ ሰውየው ከሃዲ እኮ ነው። ከዛ በኋላ ሃሳቡን ሊቀይር ይችላል። አላውቅም፣ ግን ጋሼ የመታረቁ ጥሩ ነው ብለዋል። እሱማ ምንም አማራጭ የሌለው ነገር ነው። በቃ እሱ ይርዳ። አሜን። እናሸገር እንዴት ናት ሽማችሁ? ደግሞ አሁን እስኪ ሽማግሌን ስሙ እሺ። ሰው አይደለም ድንጋይ እና ድንጋይ ይጋጫል። ሰው አይደለም ተጣልቶ ከአባቱ ገዳይ ጋርም ይታረቃል። ስለዚህ እናንተም ቂምን ከልባችሁ አውጥታችሁ ታረቁ። እሺ በሎ፣ አሁን ተቃቀፉ። ከልባችሁ ውስጥ አውጡት በሎ። እርቅ እንግዲህ እንደዚህ ነው፣ ከልብ ነው በሎ። የኪራና የበዛብህ ችግር በቀላሉ ሊፈታ ችሏል። እንግዲህ እስር ቤት ያስወረውረዋል ብለን ስናስብ የጽናት አባት መለኛ በመሆኑ አንድ በግ ገዝቶ ታረቁ በማለት በሽምግልናም ነገሩን ፈቶታል። በሌላ በኩል አለምዬ ባለቤቷን ሸውደዋለች። አሁን የልጅ ሚስት ወዳታለው ከሷ ውጪ ሌላ የልጅ ሚስት የለኝም በማለቷ ባለቤቴ ተለውጠሻል በማለታቸው አሁን እርቅ ወርዶ ይገኛል። ሴትዮዋ ግን ተንኮሏ ልታቋርጥ አልቻለችም። በሌላ በኩል እሌና ተትራሷ ውስጥ አድርጋ ለዘመናት ስጠብቀው የነበረው ወርቅ ወይም ዳይመንድ የሚሆነ ሁሉ አይታወቅም። ብቻ አሁን ባለው ሁኔታ ወርቁ ወይም ደግሞ ዳይመንድ እንዳልሆነ ተረጋግጦ እሷን ባዶዋን ቀርታለች። ሰላም ጤና ይስጥልኝ አድማጭ ተመልካች፣ የቻናል ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝ ትርፍ ይበል እያልኩ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ጽናትን ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የጽናት አባት በኪራ ላይ ክፉኛ አዝነዋል። አንተ እንዴት፣ ለምን ሰው ትደባደባለ በሰው አገር መጠ ሰው ትመታለ ብዬ አላሰብሁም፣ ለምን ሳ ትረጋጋም በማለት ጥያቄም ጠይቆት ነበር። ኪራም ድንግጥ ብሎ ጋሸ ይቅርታ፣ እኔ ጽናትን በጣም ስለማፈቅራት በእሷ የመጣውን ልቋቋም አልችልም። ስለዚህ ነገሩ በዛን ሰዓት ስትናደር ሳያት አላስቻለኝምና እንደዛ አደረኩ በማለት ጥፋቱንም አምኗል። እና ብትወዳትና ብታፈቅራት ይህን ማድረግ የለብህም። ሁሉም ነገር በእርጋታ ነው መሆን ያለበት ይለዋል። መረጋጋት ያስፈልጋል። ከዚህ በፊት ሳትረጋጋ ቀርተህ ብዙ ነገር አጣሃል። ከዚህ በኋላም ብዙ ነገር እንዳታጣ በጣም መረጋጋት ያስፈልጋል በማለት አጥብቆም ጠይቆታል። እሺ ጋሽ በማለት ትዕዛዙንም ሰምቷል። አሁን ብትታሰር ምን ሊበጅህ ነው በማለትም ጠይቆት ነበር ን ካለው በኋላ በልበካ ከብግቢ እንዳትወጣ አሁን ከዚህ ቆየኝ እኔ ያለውን ነገር በሽምግልና እንዲያልቅ አደርጋለሁ በማለት ጥሎት ይወጣል። ኪራም ደግሞ ከዚህ በኋላ የፈለገውን ያምጣ አልፈረውም በዘው ድብን ባለ ምን አለበት እያለ ብቻውን እያወራ ነው። አዲሱ ያቶ ተሾመ ልጅ የኤሌናን ጌጣጌጥ አግኝቶ አግንቶ ይዞ ሄዶ ነበርና ለመሸጥ ሲደራደር ነገር የው አርቴፊሻል ሆኖ ተገኘ። አንቺ እንዴት ወርቅና ዳይመንድ ነው ብለሽ ትዋሸኛለሽ? በማለት ጉሮሮዋን አንቋት ነበር። እሌናም ክፉኛ ስለተናደደች እንዴት ጉሮሮዬን ታንቀኛለህ? በዛ ላይ እንዴት ነው ዳይመንድ ብዬ ያስቀመጡትን አርቴፊሻል ነው የምትለይ? በማለት ክፉኛ ተናዳለች። ጉሮሯን አንቆ ጥሏት ከሄደ በኋላ እሌና እንዴት ነው ያልጋ ልብሱን ሙጥጣ አርግሻ ምጠሽ ዳይመንድ ነው ብለሽ አስበሽ ነው? በማለት ራሷ ጋር ትማከራለች። ጽናት የተወራባት ነገር አሁን ላይ ትንሽ ገብ ብሎ ይገኛል። እሷም ከብቶችን እያቆመች ትንሽ ፈገግ ብላለች። በዚህ መሀል ዴቪ ይመጣል። ጽናት የዛሬ ደስተኛ ሆነሻል ምን አግኝተሽ ነው በማለት ይጠይቃታል። ታዲያ እስከ መቼ ልጨናነቅ? ትንሽ ቢከፈኝም ግን ደግሞ ለራሱ ጉዳይ ብዬ ትቸዋለሁ በማለት ደስተኛውነም ታወራለች። ሰኒና ምሩ በአንድ ነገር ተመካከሩ። ምክንያቱም የኪራ እህት አሁን ብቻዋን ስለሆነች ጓደኛዋም ከሐረር ወደ አዲስ አበባ ተመልሳ ስላልመጣች ብቻዋን መሆን የለባትም። ስለዚህ አንዳንድ ቀን እየሄድንን እናጫውታት በማለት በሐሳብም ተስማምተዋል። ሰኒ ምምሩዬ እውነትሽ ነው፣ እየሄድን እንጠይቃት። አሁን ከሐረር ሂዳ ትንሽ ጊዜ የአባቷን ሀዘን ልትረሳ ነበር ሄደችው፣ ግን ያው አካባቢው ሰው ብዙ ነገር ስላወራባት አሁንም ጥላ መጣለች። የሰው ነገር መጀስታቂ አይደለ ሳይባል ነው የሚያወራው በማለት ብዙ ነገርም ብለዋል። ናቲ አለቀው ትሁን ሚስቱ ባይታወቀ ሁኔታ እምቦጥዬ ለእንቦጥዬ እያለ ከእሷ ጋር እየተጃጃለ ይገኛል። እሌናም በቅናት መንፈስ እብድ እያለች ትገኛለች። በዚህ መሃል ታዲያ ሸውደዋት ወደ ግቢ ይገባሉ። እሷን መኪና አላት በማለቱ ናቲ እሌና መኪናውን ፍለጋ ስተድ እነሱ ገብተው ግቢውን ዘግተውባታል። ሌናም እየሮጠች መጣ። ከቤት ከገባች በኋላ እምቡጥዬ ሸወርናት አይደል በማለት ጨዋታውን ያጧጥፈዋል። አንተ እንዴት ነው እችን ለምቦጫም የሆነች ልጅ እምቡጥዬ ለምቦጥዬ የምትላት ለምንድን ነው? በማለት በንዴት ውስጥ ሆና ታወራዋለች። ይሄን የሰማው የአቶ ተሾመ ልጅ ምን አልሽ አንቺ? በማለት ሌና ስትጠይቃት አይ ለምቦጫም ነው ያለችሽ በማለት መልሱን ይመልስላታል። አልታዲያ አንተ ምን አገባ ይሄን መልስ ደግመህ የምትለው? በማለት እሱ ጋር አምባጓሮም ገጥማለች። እሱም እንደዚህ የምትጨማለቅ ሴት በጣም ያስጠላኛል በማለት ጥሏት ወጧል። ከበዛብ ጋር ስለተጣላ እዛው ሰፈር የምትገኝ ሳራ አጠገብ ቁጭ ብሎ ነበርና በድንገት ጽናት ትመጣለች። ጽናትም ብቻህን አይደበረህም አይደል በማለትም ጠይቀው ነበር። አይኔ፣ ትንሽ ደብሮኝ ነበር ግን ስለመጣሽ ደስ ብሎኛል በማለት ተቀብሏታል። ጽናትን በወሬያቸው መካከል ናን፣ በቃ ወደ ቤት እንግባ በማለት ብድግ ስትል ቁጭ በይ በማለት ይጠይቃታል። ምንድነው ስትለውም፣ አልደበረሽም አይደል ከበዛብ ጋር ስለተጣላሁ ስለሁሉም ነገር ብቻ አልደበረሽም በማለትም ጠይቋት ነበር ትን በርግጥ ትንሽ ደብሮኛል፣ ግን ደግሞ የዛን ታክል አልደበረኝም። ምንም ነገር እንደማላደርግ አባቴ ስለሚያውቅ ምንም አይደለም። ስለዚህ አትጨናነቅ በማለት እሱን አበረታታዋለች። አለምዬ እንደ ጠንቋይ ጭሷን እያጫጫሰች የሰይጣን የገባብን ሰይጣን የተወገ ይሁን እያለች ነው። አሁን ባለቤቷን እንደምንም አድርጋ በእጁ አስገብታለች። እሱንም እየጀነጀነች ትገኛለች። የልጅ ሚስቷን እንደምትወድና ምንም ነገር እንደማትናገር ብቻ ሁሉን ነገር እንዳሻሻለች አስመስላ አሪፍ አርጋ ቀርባለታለች። ቤቱ በደንብ እየተጫጫሰና ጅበነውም ቀራርቦ ነበርና፣ አለምዬ እንግዳው እኳ አይመጣም ይላል ባለቤቷ። ገና እንደገባ ቤቱ ፏፏ ብሎ ሲያገኘው አውቃለሁ። ለረጅም ጊዜ ተቆራርፈን ስለነበር እንግዲህ የገባብንን ሰይጣንም በዛው ለማባረር ነው በማለት እንግዲህ ጨስ ጨስ እያደረገች ነው። አዎ በራሳችን ጊዜ ትዳራችን ላይ ሰይጣን አስገብተን ነበር፣ እረ የገባብን ሰይጣን የተመታ ይሁን እያሉ እየተባባሉ እያወሩ ይገኛሉ። በዚህ መሃል ታዲያ ጽዮን መጣ። እኔ ከዚህ በኋላ አሪፍ ልጅ ሆናችኋለሁ በማለት ቃል ገብታ፣ ናቲ ከኩሽና ሂዶ ሌናን እባክሽን የታሸገ ውሃ ለምቡጥዬ ይዘሽሊኔ በማለት እሷን ያስዛታል እሷም የታሸገ ውሃ አዎ ከውጭ ከፍሪጅ ውስጥ ሆኖ ቶንሲሏ እንዳይነሳባት ከውጭ ይዘሽላት ነይ የሃይላንድ ውሃ በማለት እሷን አዝዟታል። ሌናም እሺ በቃ እኔ አመጣላታለሁ አትጨነቅ በማለት በፍቅር ትሸኘዋለች። በልጅቷ ድርጊት የተቃጠለችው ሌና በጨው አድርጋ በብርጭቆ የምን የሃይላንድ ውሃ ነው በማለት ቀርታም ይዛላት ትሄዳለች። እምቡጥዬም እንግዲህ ከቀመሰችው በኋላ የምን የአገር ጨው ነው ይዘሽልኝ የመጣሽ በማለት አካኪ ዘራፍ ትላለች። ልትገይ ነው በቃ ዛሬማ በባክቴሪያ ልመሞትሽ ነው። ስለዚህ ቲታኖስ ሲሆንብሻል በማለት ህሌናም ነገሩን አጧጥፏለች። እኔ መርፌ አልወድም ትላለች። እንግዲያ በጠብታ ነገር ያድርጉልሽ በማለት አምባጓሮም ገጥመዋል። አድማጭ ተመልካች፣ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ድረስ እስከዛው ቸራምሹልኝ።